ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ፣ እግዚአብሔር ይመስገን። እንዴት ነው ሁሉም ሰላም ነው ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለሁ መስገን። ዛሬ የፊታችን ማክስ ልንሰራ ነው። ይሄኛ ህርድ ነው። ይሄኛ ህርድ ነው። ይሄ ህርድ ነው። ህርድ ተጠቅም ያለው። ሌላ ደግሞ ማር ነው። ይህኛ ደግሞ ማር ነው። ይሄ ማር ተጠቅሜ ያለው። እንዲያርግን እና ሄዳለን ለፊታችን ለእጃችን ለሁሉም ጠቃሚ ነው። ለሁሉም ጠቃሚ ነው እንዲያረግ። ይታያቸዋል ብዬ ነው የማስበው እንግዲህ። እጅግ ይታያቸዋል። ወይም ንጹህ ማርና ህርድ ብቻ ነው ያረኩት ሌላ ምንም አልጨመርኩበትም። እዛ ከእጃችን እንጀምር። ከእጃችን ጀምርን ያው እንደምታየው፣ ከዛ ደግሞ ፊታችንን በዚህ መንሰጅ እናደርገዋለን። ከዛ ግማሽ ሰዓት እናቆያለን። ከግማሽ ሰዓት በላይ ታጥበን ያላችንን እንቀባለን ቅባታችን እንዲያረን ፊታችን ላይ ያለ ጠቋቅር ማዳት ሁሉም ሊጠፋ ይችላል። ከዛ ደግሞ ግማሽ ሰዓት ቆይቼ ተመልሼ ይመጣለሁ። ታጥቤ ያለኝን እንትን ብዬው ማለት ነው። ያ ዘመዶቼ፣ ተመልሼ መጣ ግማሽ ሰዓት በኋላ ይሄንን ነው የምጠቀመው። ይሄንን ይጠቀማል ይታያቸው ብዬ አስባለሁ። እሱንም ትንሽዬ ሁሌም ሳይሆን ከክያር ጋር ነበር ሰርቼ የሚጠቀመው። የክያሩን ትላንትና ጨረስኩት። አሁን ደግሞ ይሄን ማለት ነው። ፀሐይ ውስጥ ስትወጡ እንዳትቀቡ። ያው ማታ ማታ ነው የሚቀባው። ማታ ስንተኛ ግንተኛ ስል እንደሆ እንጂ ሁሌም አይደለም እላቸዋለሁ። ወገኖቼ ሁላችሁንም፣ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ እንድታበረታቱኝ አግዙኝ እላቸዋለሁ ዘመዶቼ፣ ወገኖቼ ቪዲዮ ሲጀምሩ ሰብስክራይብ አርጉ። ምን አለበት? እውነት አይከፈልበትም። እርስ በራሳችን ራሳችን ካላበረታታን ማንም አጠገባችን አይቆምም። እራሳችን እናበረታታ እራሳችን አጠገባችን እኔም ሁሉም ወገን ነው። እኔ ለእናንተ ወገን ነኝ፣ እናንተ ለእኔ ወገን ናችሁ። ሁላችሁንም እርስ በርስ እንበረታታ እና ላይክ ሼር ሰብስክራይብ አርጉ አበረታቱልኝ፣ እላችኋለሁ። በተረፈ ሰላም ሰላሙ ወጋቤር ሰላም ከእናንተ ጋር ይሁን፣ ፈጣሪ ከእናንተ ጋር ሁላችሁም። ኢትዮጵያ ሀገራችን ሰላም ያደርገው። ባላችሁበት ፈጣሪ ጠብቃችሁ፣ ሰላም ሁሉ በጣም ወዳችኋለሁ። ወገኖች ዘመዶቼ፣ በጣም ነው የሚወዳችሁ። ቪዲዮዬን ላይክ ሼር እንድታደርጉ እንድታበረታቱኝ